ሱራ ኢንተርቴንመንት እንግዲህ ዝም ብሎ ሰውን አስቀምጦት ብሎ መሄድ ምንድን ነው? በቃ እንደዚህ ነው ወይ ነገሩ? ባዶ ቤት መዘባበቻ ማድረግ፣ እኔን እኔን መዘባበቻ ማድረግ ምን

ንሆ በዝንቦ መጣና ኋላ ቤት ስገባ በከብቶች ጋጥ ሆነና ሻሻለኝ

ያጥማጅ ነው ያጥማጅ ነው ከሽፈራ ቤት ነው ከእሱ ቤት ነው ይኸውልህ፣ ይኸውልህ፣ ይኸውልህ ለኔ እነሱ ያመጡት የመተት የእኔ ለማስደገም ብለው እኔ እኔን እንድንጓለል እንደዚህ ዝም ብዬ ተንጓል እየንቀሩ ያመጡት ነገር ይኸውልህ እንዳል በእነሱ እንድንመን። ይሄ ትኔ ቆየህ አንተ ያየኛል መንገድ ላይ የት ነው ቆይም ትል እንደው እኔ እኮ አንተን በዚያ በኩል እየሮጥ ስትመጣ አይቼ ወንድሜ፣ የማናባቱን ያሮሯ አጣው እየሰንት ይችላል ጥሎ ነበር። አረ ይሙት፣ አረ ጠራ በስም የዛሬስ፣ ጠራ ተልስትና ዘልስትና እዚህ ላይ አላሳልፈኝ ብሎ አሁን ደግሞ በስም ጠራኝ። የፈራውን ሲያሰቃዩ ሲያሰቃዩ አሰቃዩ አሰቃዩ አሰቃዩት። ማን ያሰቃያችኋል እንጂ አንተ ደግሞ ያሰቃያችኋል እንጂ ያመጡት መተት። አንተ በስም እኮ ነው የጠራ። በስም ወይ ከድር ወይ የተማበሩ አብሮ ይጠጣል፣ አብሮ ይጠጣል። መዝገብ ይዟል ነው የሚለው። ነገ ይመጣል፣ ነገ አንተም ነው እንጂ። እናንተስ ሰይጣን አይላችሁ አብሯችሁ ይጠጣል። የሚሰራውን ስራ

የለም የለም፣ ይቅር በለው በለው። ዝም ብለህ አንተ ይቅር በለው በለው። ሌላ ቀን እዋጋዋለሁ። ና እንጂ ማተግ የምሆነ ምን ነው? እያወራሁ እኮ እኔ። ምን ነው ሽማግሌ ያ ተላኩኝ ሽማግሌ ፈልግ

ወይዘሮ በላይ ነሽ እንዴ እንኳን አላለም። ግን መሰለኝ ብቻ እንጃኝ። ዝም ብሎ አለ አለ ያው ሳይጠራ አልቀርም እኮ እኔ እሙቻ እ እንዴ እንኳን አላለም። ግን መሰለኝ ስርወጥ ዝም ብዬ ነፍስም የለኝ አንተ ክላልኝ ተዚ ዋ እንዴት ያለ ነገር ነው። አንተ እንዴት የሚያስቀሽ ነበረ። ምን ምን ምን እኮ እኮ ተደግሞበታል እኮ ቤቱ ዋ ቤቱ ተደግሞበታል። ያስካካል አሁን መምጣቱ አይቀርም። ዝም ብለህ ሩጫ። ይኸውልሽ በመዝገብ ይዞናል። መምጣቱ አይቀርም መምጣቱ እንዴ ወንጀታ አንተ ዘንድ አበል መጣ ዋ